በቃሽ! ዛሬ የሰደብሽው ሀናን አይደለም፣ እኔን፣ ማንነቴን፣ የልጅነት ማንነቴን፣ እናቴን የሰደብሽው። በቃሽ! እባክህን ይቅርታ አድርግላቸው። ዝም በሉ እናንተም። ወደዛ ገነት ውጭልኝ! እምቢ ካልሽ ፖሊስ ጠርቼ ነው የማስወጣሽ። በአሰሮቿ ድብደባ ድብደባ የሚደርስባት እንዲሁም ሁሌም ዛቻ እና ብትር ድብደባ የሚደርስባት ሀና ሰራተኛው ሀና ድራማ ሀና እንደ ማንኛውም ሰው በሰራተኛነት የምትተዳደር ልጅ ስትሆን፣ የምትሰራባቸው ሰዎች ልጅና እናት በቅናት እሷን ድብደባ የሚያደርሱባትና ሁሌም ዛቻ የሚያደርሱባት ሲሆኑ ደግሞም ባልተቤቱ ደግሞ የበልት ቤቱ የአሰሪዋ ባል ደግሞ በጣም ጥሩ ሰው ነው። እንዲሁም ብሎ ደግሞ ልጃቸው ዳግም የሚባለው በፍቅር እሷ ላይ ወርቋል፣ እሷም ደግሞ ለሱ በፍቅር ወርቃለች። እዚህ መሀል እንግዲህ ይህ አሰሪዋ በባሏና በልጇ ቀናት እሷን በጣም ትልቅ ጥቃት እያደረሰችባት ትገኛለች። አሰላሙ ዓለይኩም ወራቱን ለበረከት። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከነጋሁት ሰላም አልሐምዱሊላህ ረቢል ዓለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ አዲስ ተከታታይ ሀና ድራማ ሰራተኛው ሀና ድራማ ይዘን ብቅ ብለናል። ሀና እንደ ማንኛውም ሰራተኛ እየሰራች የምትደላደረው ሰራተኛነት ሲሆን እንግዲህ አንድ ቤተሰብ ውስጥ ገብታ ስትሰራ አንድ ወንድ ልጅ ዳግም የሚባልና እህቱም ደግሞ ብሌን የምትባል ከነ አባወራ ቤት ነው የምትሰራው። እንግዲህ አባታቸው የብሌንና የዳግም አባት በጣም መልካም ሰው ነው። ነገር ግን እናታቸው ደግሞ በጣም ክፉ ናት። እዚሁ ባህል ደግሞ ሃናና ዳግም የፍቅር ግንኙነት ይኖራቸዋል። ዳግም ሲጣና ሃናን ያፈቃታል። ሃናም እንደዚሁ ተወደዋለች። እነዚህ ልጆች እንግዲህ አንድ ላይ ሆነው ፍቅር ይጀምራሉ። ነገር ግን ይታወቅባቸዋል። ብሌን እህቷ ብሌን እህቱ ደግሞ ይህን ነገር እየተደበቀኝ ታያቸው ነበር። እሱ ከትምህርት ቤትም ሲመጣ ሰዎቹ ወጣ ሲሉ እሷን ኩሽናም ሆነ የትም ብቻዋን ሲያየት ሰላም ይላታል። በጣም ክትትሉ ሲበዛበት ግን ተዝ ቤት ይዘሽኝ ውጭ ይላታል እሷ ደግሞ እኔ አንዲት ተራ ሰራተኛ ነኝ እንዴት ነው አንተን ይዤ የምወጣው ምንም ነገር እኮ የለኝም አንተን ይዤ መውጣት አልችልም ትለዋለች ምንም ማይኖር ወአምሰል ሙልኩ ለላ ምንም አይኑረን በቃ ዝም ብለን እንጥፋ ብቻ ተዝ ቤት አውጪኝ ይዘሽ ጥፊ ይላታል እሷ ደግሞ ይሄም አይሆንም ወተን የት እናሄዳለን? መግቢያ መውጫ የለልኝ፣ እኔ ምንም የሌለኝ ሰው ነኝ። ስለዚህ ምንም ማድረግ አልችልም ትለዋለች። እዚሁ መሀል ብሌን እህቱ እየተደበቀች ታያለች። ብሌን እንግዲህ ሃናን አጥምዳ ያዘቻት። ይሄንን ነገር ታልተውሽ ወይም ደግሞ ከዚህ ቤት ታልወጣሽ አለቅሽም እያለች ታሰቃየታለች። የስራ ጫና ታበዛባታለች። በዛ ላይ ስድብ ስድቡም የስሊብ ቃሚያ ትሰርባታለች በጣም ታሰቃያታለች። ይህንን ስታስጨንቃት እንግዲህ እናይቱ ደግሞ ባልየው ደግሞ እንደዚህ ሀናን ሲያስጨንቋት ስታለቅስ ሲያየት ባልየው ይጠይቃል። እንግዲህ የብሌን አባት ሲመጣ ስታለቅስ ምን ሆነች ነው ሀና ሲላት የተለያየ ምክንያት ትደረድራለች። ምክንያቱም ብሌን መታችኝ ወይም ደግሞ እንዲያደርገች ማት አትችልም። ያንን ላለማስነቃት ቤተሰቦች ናፍቀውኝ፣ የተለያየ ምክንያት ትደረድራለች። እሱም ደግሞ ያለፈ ህይወቱን እኔም በልጅነቴ እንደዚህ ነበርኩ ከገጠር ወደ ከተማ ወጥቼ ያሳለፉት ላይፍ እና ጠንካራ ሁኚ ይላታል። አባታቸው በጣም የዋህና ገራም ሰው ነው፣ ለሰው የሚያዝን ነው። ምክንያቱም እሱ ያለፈበት ታሪክ በጣም በብዙ ነገር መከራፎ ነበር ዝም የደረሰው ታሪኩን ይነግራት አለ። ነገር ግን የብሌን እናት ብሌን ከአባቴ አባቴንም ወንድሜንም እንደዝህ የምታደርገው ለምንድን ነው? ከዚህ ቤት ታወጣሽ አለቅሽም፣ ግፍሽና መከራሽ ይበዛል፣ ስቃይሽ ብዝት ተመማረገው ትላታለች። በመጨረሻ መንገዴ በመጨረሻም እንግዲህ ግዴ ዳግም ከዚህ ቤት መውጣት አለብን ብሎ ቁርጥ ሀሳብ ይነግራታል። እኔ ብዛህ አልስማማም፣ ምንም አልወጣም። በቃ እኔ እናንተ እናቁም ይሄን ግንኙነታችን። አንተ እኮ እናኔ አንመጣጠንም። በኋላም መገናኘት ስለማንችል አንተ ጥሩ ቤተሰብ፣ እኔ ደግሞ አንድ ተራ ሰራተኛ ነኝ። ስለዚህ መቀጠል አንችልም። በቃ ተወኝ እያለች ትለምነዋለች። አሁንም ብሌን እየተደበቀ ይታያቸዋለች። እህቱ ማለት ነው። ብሌን አንድ ቀን ከትምህርት ቤት ሲመጡ ለምን ትምህርት ቤት አትገቢም ሲላት ዛሬ ዘና ሰ ነው ምኖር ጓደኛ ጋር አለችው። ግን አንተ ለምንድን ነው ከሰራተኛ ጋር ወርደ እንደዚህ እንዲህ ያለ ነገር የምትሰራው? ስንት ትምህርት ቤት የሚያባብሉ በአንተ የሚጣሉ ሴቶች አሉ። አንተ ግን ለቤተሰቦቻችን ክብር እንኳ አትጨነቅም እንዴ ወርደ ሰራተኛ ጋር እንደዚህ የምትርመጠመጠው ትለዋለች። ለአንቺ ሰራተኛት እንጂ ለእኔ ግን ንግስቴ ናት ሀና አያገባሽም ይላታል። ከዛ በኋላ ጥሏት ይሄዳል። ብሌን እንግዲህ እንዴ ይሄ ወንድሜንማ አስነክተው ነው እንጂ እንዲሁም አይወዳትም እያለች እሱን እንግዲህ ላለመጣላት ትለምነዋለች። እንግዲህ ብሌን እቤት መጥታ እሷን ታሰቃየታለች፣ በጎን ደግሞ እናቷ ታሰቃየታለች። ሁልጊዜም ብትር ነው ግን ሀና ምንም አትልም። ሀና ስራ ሲበዛባት አባታቸው እስኪ ብሌን ህጅና ምግብ ስተቀራርብ ሆነ እቃ እገዣት እስኪ ስራውን እገዣት ይላታል። ለምንድን ነው ብር ተክፋታል? ል ስራው አለል እኮ ለምንድን ነው ማግዘው? እኔ ደሞኛለ ትላለች። ብሌን ያን ጊዜ ወንድማ በይነ ቁራኛ ያታለ እምቢ አለች ጊዜ እናቲቱ ለማስመሰል እጅ እናገዣት ትላታለች። አባቷም ይጨቀጭቃታል። ብሌን ግን እሷን ለማገዝ ፈቃደኛ አይደለችም። ሰራተኛ ነበር ተከፏን ነው ተስራ እኔ ሊሆኛል አላግዝም ሳለች። እንግዲህ ዳግም ወንድሟ እኔ ልገዛ ብሎ ብድግ ሲል አንተ ቁጭ በሉ እምቢ ነክተዋለ። እናቲቱ እናቲቱና ብሌን አንድ ሚስጥረኛ ናቸው። ይህን ግን አባትየው አያቅም። አባትየው ሰላም እንደሆነ ነው የሚያውቅም። ከዚህ መጨረሻ እንግዲህ ዳግምና ሀናን የተደበቀ ሲያገኛት የሆነ ነገር እየገዛ ሲሰጣት አሁን በኋላ ራቀኝ እያለች ታስፈራራዋለች። እንዲሁም ደግሞ ትደርስባቸዋለች። ሀናም ትደረስባታል። በየቀኑ ትመታለች በሱ ሰበብ በእሱ በጣም ብዙ ነገር ትሆናለች፣ ትደበደባለች። በመጨረሻም እንግዲህ ህ አንድ ቀን ተውጭ መታ ደከመኝ ብላ ዝም ብላ ደርሳ ደበደበቻት። ከዛ በጣም ደበደበቻትና ስታለቅስ የዲያግን ማባት መጣ። ምን ሆነሽ ነው ሀና ስትላት አይ ሰቦች ናፍቀውኝ ነው ዝም ብዬ ነው አለች። አይ እውነት አለሽ። እኔም በልጅነቴ ስመጣ እንደዚህ ነበር፣ ብዙ መከራ ሳለፍ ያለሁ ረዳሻለሁኝ ቤተሰብ መለያየት በጣም ከባድ ነው። ይናፍቃሉ። ጠንካራ ሁኔ ግን ያልፋል ይላታል። በኢንጂ ስልክ ደውይ ብሎ ስልኩን ሰባት አረፍ ሲል የዳግም እናት ትመጣለች። ሀና እኮ እያለቀሰ ያለ የሻትም እንድንደዝ እንደዚህ ቤተሰብ ናፈቀኝ ብላ አለች ይላታል። ወይ ምን ሆና ነው? እስኪ ለታንተ ግባ እናረፍ ትለውና ወዲያ ሀና ትሄዳለች። የዳግም እናት ከዚህ ሄዳ ምን ሆንኩ ምን ተነካ ብለሽ ነው ብላ አሁንም ከብትር ያልተናነሰ ማስፈራሪያ ሰጣታለች አንድ ነገር ባልተቤቴ ወቅና ከባልተቤቴና ከወንድሜ ከልጇ ማለት ነው ብሬንም ከአባቴና ከወንድሜ ላይ ካልወረሽ ስቃው ይበዛብሻል ትላታለች እናይቱም ደግሞ እንደዚሁ ከባሌ ላይ ውረጂ ባሌ ምን አስነክተሽ ነው እንደዚህ ላንቺ የሚወግንልሽ ተጠራጥራ ምናምን ትላለች የዳግም እናት እንግዲህ አንድ ነገር ባርት ቤት ይስማና አነቀ ነው መቀብርሽ ዋልሽ ትናታለች ብላት ትመለሳለች። መጨረሻ እንግዲህ ዳግም የወሰነው ምንድን ነው? በቃ እናቴ ለሁላችም አትመለስም ድርግ ተዝድ ቤት እንውጣ እያላት ነበር። ይሄ ደም በጭራሽ አይሆንም እያለችው ነበር። በቃ እኔ ከዚህ ለመውጣ ፈልጥ ወስድን ያለሁና ደህና ሁን ትለዋለች። ሀና ዳግም ይሄማ አይቻልም ጥፈሽኝማ አትሄጂም። አብሬሽ ሄዳለሁ ይላታል። እዚሁ መሀል እንግዲህ ብሌን ታያቸው እናት ተናግራ እና ይሱ ተላት ሀናን ምን እየሰራች ነው ብላ ትደበድባታለች። ሲደባደቡ እዚህ መሀል ዳግም ለመለያየት ሀናንና እናቱን ይገባል። ከዚህ በኋላ እኔን ገለሽን ሰመሹ እኔን እያለሁ እሷ ማንም አይነካትም ብሎ ለሀናን ይቆማል። ያን ጊዜ እንግዲህ ዳግም እናቱ ትደበድበዋለች እየደበደበችው እያለ ብሌን ዝንብላ ትስቃለች። ከዚያ በኋላ አባቱ ተውጭ ድንገት መጣ። ድንገት ሲመጣ ምን ሆናችሁ ነው ሲላት፣ ለዚች ለገረድ አብሮ እኮ ደበደበኝ ስትል እንግዲህ የብሌን አባት እናቱ እናቷ ላይ እናቷን በጥፊ መታት። በስሜት የሆኑ በጣም በጥፊ መታት። ምክንያቱም እያንዳንዳችን የውስጥ ታሪክ አለን። ሀናን በመመታቷ ብቻ ሳይሆን ገረድ እንዴት ያለሽ ብሎ በጥፊ መታት። ከዚያ በኋላ ብሌን ደነገጠች። ከዚያ በኋላ ለካ እንግዲህ የብሌን አባት እናቱ በፊት ሰራተኛ ነበረች። ብሌን ለእሱ ጀመራት ምን እያረክ ነው አባቴ ብላ እንደገና ይቅርታ መጠየቅ ተንበረከኩ እናቷ ጋር እንግዲህ ብሌን ከእናቷ ጋር እንደዚህ ሰራተኛን የምትገፈው በባ አባቷ ገንዘብ ብቻ ነው። ዲያግምና ዲያግም እናቴ መጣ መጥፎ ሰው ናት። ይህ ሁሉ ሀብት የመጣው በወንጀል ነው፣ ሰርተው አይደለም። እኛን ለመግደል መግደል ወደ ኋላ አትልም። እናት እዚህ ቤት ነው ጠላት አልሀናን እናም አባቷ አሁን ላይ በጥፊ ሲመታት ስሜታዊ የሆነ የውስጡ ቁስል ነው። እንደዛ ባልተ ቤት ነው ያስመጣው። ምክንያቱም የአባቱ የዳግም አባት እናት በፊት ስታሳድገው የብሌን አባት ብሌንና እናቷን አሁን አታይን የጥፉ ተዝ ቤት ውጡልኝ! ምንም አልፈልግም። ውጡልኝ! ሀናን ሳይሆን ገረድበሽ ሰደብሽው እኔን ነው። እኔ ዛሬ ስንት ሆነ ያመጣሁበትን ሀብት ባላንቺ ባልሆንኩትን እኔን ነው የኔን እናት ነው የሰደብሽው እናቴ በሰው ቤት ሰራተኛ ሆና ላዋን ጠፍ አድርጋ አሳደገኝ ነው ዛሬ እንደዚህ ራሴንችዬ ጪይ እንደዚህ ያንቺ ባሁን የሁሉ ሀብት የዘሸል ተቀማሽ ብሎ እናቷን ይወቅሳታል። እናቷና ብሌንም በሌን እንግዲህ ጉልበቱ ላይ ወርቀው ይቅርታ ይላሉ። ነገር ግን ሊቀበላቸው አልቻለም። አንዳንድ እዚህ የውስጣችን ቁስል ሲነሳ በጣም ከባድ ነው። ግን ለምንድን ነው የሰው ልጅ ገንዘብ አግኝ ሲያገኝ በቃ ሁልጊዜ ገንዘብ የሚያጣ ይመስለው? እነሱ እንግዲህ እሷ እንግዲህ እንደ ሰራተኛ የምትገፋው እሱ ባመጣው ንብረት ወይም ደግሞ በወንጀ በሰበሰበችው ሀብት ነው። ለምንድን ነው ድሃ ሆናችሁ ሲለቃችሁ ድሃን የምታሰቃዩት? ለምንድነው እንደዚህ የሚደረገው እያለ የብሌን አባት ከውስጡ ተንሰቀሰቀ። በጣም ከፋው፣ ምክንያቱም እናቱን አስታወሰ። መልካምነት ለራስ ነው። የብሌን ከእናቷ ጋር ሆና የተለፋ አይደል? ሰራተኛን ስትገፋ ነገር ግን እሷም ጠገኛ እንደሆነች በኋላ ገባት። ሁለተኛ ሰው ልመና ገባች። አንዳንድ ጊዜ ያገኘ ነው መናጣለ ያጣንም ደግሞ ያገኛለን። ዲያ ሆኑ ዲያ የሆነ ሰው ዲያ ሆኑ አይቀርም። ሀብታም የሆነ ሰው ደሞ ሀብታም እንደሆነ አይቀጥልም። የሚያጣበት ሰዓት አለ። የሚያጎነብስበት ሰዓት አለ። ወናው ለሰው ልጅ ትክክለኛ ማሰብ መልካምነት ነው። መልካም ከሆነ ፈጣሪ ራሱ ያለንም ያበረክታል፣ የለለንም ይሰጠናል። ሀናና ዳግም አንድ ላይ ቁጫሉ። ብሌን ከእናቷ ጋር ወጣቸው ወደ ውጭ እና፣ ውድ ቤተሰቦቼ በጣም አስተማሪ ታሪክ ነው። ሀናን በጣም የተጎዳች ልጅ ናት። በጣም ለኛ ትምህርት ይሆነናል የሚል ዲራማ ነው። ብዙ ትምህርት እንጠቅስበታለን። ዛሬኛ ወጣቶች ነን፣ ነገ ብዙ ነገር እንሰራለን። ለእንደዚህ ያለ ድሞ ዲራማ ብዙ ነገር ጥቅም እናገኝበታለን። ከፍ የምንለው መልካም ስንሰራ ነው። ነገ ጥሩ ጥሩ ቦታ የምንሆነው መልካም ስንሆን ነው። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ እንዘሩ